ስንጀምር ማለት ነውደመወስዳንፈልራስጀምርሰው ማሄ በጣም በጣም ጀግና ነሽ። ጓደኛ ብቻ ሳትሆኝ እህት ነሽ፣ እናትም ነሽ። የእናትነት የእህትነት ባህሪ ያለብሽ በጣም ጎበዝ የምትወጃቸው ሰዎች ሲነኩብሽ የሚያንገበግብሽ የነሱ ህመም የእኔ ህመም ነው ብለሽ የምታስቢ ምርጥ አስተሳሰብ ያለሽ የእውነት ሰው የሆንሽ ልጅ ነሽ። ለሀይሚ ያለሽም ቦታ አይተን ነው ሁላችንም በቃ በጣም እንድንወድሽ ያደረገን። ዛሬ እንግዲህ እንደምታየዋት ሮዚ እያለቀሰች መጣለች። ባለፈው አስለቅሳችኋለሁ ሁላችሁንም እሰራላችኋለሁ ሀይሚም እንዲሁም ደግሞ ማሄንም ሀሰን ላይም በጣም ዝታ በጣም መጥፎ መጥፎ ቃላቶችን ተናግራ ማሄን ተደባድባ ነው የሄደችው፣ በጥፊ መትታታለች። በማይመለከታት ነገር በማያገባት ነገር እረፊ ባለቻት ተይ ሰላም ይውረድ እርቅ ይውረድ ጾመኛ ነሽ ብትላት ገደል ግቢ ብላ ሰራልሽ አለው ምናም ብላ በጣም ተማትታት ሳድባ ሄደችው ሴትዮ። ዛሬ ደግሞ ድጋሚ ተመልሳ መጣለች። ማሄ አንቃት አለች በጣም ልክ ልኳን ነግራት ድጋሚ እንዳታይን ድጋሚ በህይወታችን እንዳትመጭ ብላ ከባድ ማስጠንቀቂያ ሰጣት፣ አስፈራርታት፣ ዝት አባት ተናዳባት፣ ተበሳጭት አባት ሄዳለች። ይሁላችሁ ሮዚን ያመጣት እንግዲህ ድጋሚ ሀሰን ነው፣ ሁሌም የሚያመጣት ሀሰን ነው። በነገራችን ላይ ማለት ነው ሁሌም ይቺ ልጅ ራሷን ልታጠፋ ትችላለች፣ ጓደኞቼ ራሳቸውን አጥፍተዋልና መረዳት አለብን። ይቅርታ ልትል ተጸጸታ መጣለች ብሎ እንግዲህ ይዟት መጧል፣ ወደ ሚዲያ ማለት ነው። እች ልጅ ደግሞ የመጣችበትን ምክንያት እኔ ልንገራችሁ። እኔ በህይወቴ በሰው ላይ ፈራጁኝ አላቅም በሰው ላይ ፈርጅ አላቅም መፍረድም አልፈልግም። ነገ በእኔ ህይወት ላይ ምን ያጋጥመኛል ብዬ በጣም የምፈራ የምንቀጠቀጥ ሰው ነኝ። ግን ዛሬ ልፈርድ ነው የመጣሁት፣ በደንብ ልፈርድ ነው የመጣሁት። ሮዚ የምትባሏ አንዲት ሴት መቼም ላምናት አልችልም። ሰው አታሎ ነው። ከጀርባዋ ብዙ ሰዎች ነበሩ፣ አይዞሽ የሚሉ ነበሩ ምናምን ብላለች። እያለቀሰች ነው የመጣችው። ለይቅርታ ነው የመጣችሁ። ይቅርታ ልጠይቅ ነው የመጣችሁ። ግን እኔ መኑ ልንገራችሁ፣ የሃይሚንና የብሩክን ክፍተት አይታ ነው የመጣችሁ። ባለፈውም ታስታውሳላችሁ አይደለ፣ በሃይሚንና በብሩክ መሀል የሆነ ክፍተት ነበረ። ያንን ነገር አይታ ሰምታ ነው ያንን ሁሉ ታሪክ መጣ የፈጠረችው። ያንን ሁሉ ነገር ያደረገችው ሃይሚን በዛ ልክ ያበሳጫቻት በዛ ልክ ያናደደቻት እ ስንት ነገር ሰድባት ነው ሄደችው። ማሄን እንደዛ የተሳደበች የተማታች ሀሰን ላይ ያሳየችው ባህሪ አስቡት። በበቃ ማንም አይዘኝም ማንም አይነካል ብሩክ የኔ ነው። ታያላችሁ ዱባይ ድረስ ተከትየው ሄዳለሁ ያለበት ድረስ የገባበት እገባለሁ ብሩክን የኔ ያደርገዋለሁ ከሀይሚ ጋር ምንም አይደሉም? ጓደኛዋ ብቻ ነው ፍቅረኛዋም አይደለም ብላ በጣም በከባዱ ስትዝት የነበረች ሴት አስቡት ዛሬ ሀይሚና ብሩክ ትንሽዬ ክፍተት ተፈጠረ ብላ ይለያያሉ ብላ ስላሰበች፣ ወይም ደግሞ ክፍተቱን ተጠቅሜ። አንዳንዴ ይውላችሁ መጥፎ ሰዎች በሁለት አይነት መንገድ ይመጡባቸዋል። የመጀመሪያው መጥፎ ሆኖ በመጣ በቃ በፈጣጣው ይመጣሉ። ሁለተኛው ነገር ደግሞ ምንድነው ሰላም ሆነው በቃ ይቅርታ ብለው ተለሳል ሰው ገብተው ህይወታችሁን እንዳልነበር ምስቅልቅሉን የሚያወጡት ሰዎች እንደውም እነዚህ ናቸው። የእውነቴ ነው ጠላትማ እንደሆኑ ካወቀን፣ የእውነቴ ነው እንሸሻችኋለን፣ እንርቃችኋለን፣ እንጠነቀቃችኋለን። በጸባይ ግን ከመጡብን፣ ደካማ ጎናችን እያዩ እያጠኑ በቃ የሚሰሩልን ከባድ ነገር የሚያደርጉብን የሚያደርሱብን እነሱ ናቸው። እንግዲህ አስቡት ማሄ ጓደኛዬ ነች ብላ አብራት የማሄ ብቻም ሳትሆን የሀይሚም ጓደኛ ነበረች። ድጋሚ ሴት የምትባል ልጅ እንዳታምን ነው ያደረጋት። የእውነቴን ነው። እምነቷን የሸረሸረችባት በጣም በሚያሳዝን ሁኔታና ያም ሆኖ ተውት፣ ይለፍ፣ አለቀ፣ አለፈ፣ ምናምን ማድረግ ያለባት ነገር አደረገች። መሰርጌናት ብዙ ተንኮላ አደረገች፣ ብዙ ተንኮላ አሰበች። ግን ወጣች፣ ወረደች፣ ወደ ላይ ወደ ታች አለች፣ ወደ ቀኝ ወደ ግራ አለች። ምንም ነገር ክፍተት ስታጣ ሀይሚና ብሩክ ቢጣሉም ቢጨቃጨቁም ቢከራከሩም ተመልሰው የሚገናኙ ሰዎች እንደሆኑ ስታቅ ድጋሜ ተጠፋችበት። በቃ ጭራሽ እኮ አንድ ሲሆኑ ሀይሚና ብሩክ ድራሿ ነበር የጠፋ። አሁን አስቡት ደግሞ ትንሽ እየጠፍ ጸብ ተፈጠረ ብላን የመጣችው እች ልጅ። ማንም ሰው ማመን የለበትም ብዬ ነው ማስበው። ሀሰን የምታጠፋው ብዙ ነገር ታበላሻለ። በነገራችን ላይ ጥሩ ነገር አደረግኩ ብለ ታበላሻለ። በእርግጥ እች ልጅ የመጣችበት መንገድ የሚያሳዝን ነገር ነው። ተጸጽቻ ለሁ ብላ ነው የመጣችው ምናምን ነገር ግን መቶ ፐርሰንት አምናሃታለሁ አንተ መቶ ፐርሰንት ማለት ነው። ይህ ነገር ደግሞ እነ ሃይሜንና ብሩክን ዋጋ ላይ ሊያስከፍላቸው የሚችለው እና በእነሱ ህይወት ላይ አንተ ውሳኔ መወሰን የለብም። የምትጎዱት እናንተ አይደላችሁም ማሄን አይደለም ልትጎዳ የመጣችሁ ሀሰንን አይደለም ልትጎዳ የመጣችሁ ልትጎዳ የመጣችሁ ልታጣላ የመጣችሁ ልታራረቅ የመጣችሁ ሌላ ሌላ ነገሮችን ልትናገር የመጣችሁ እንግዲህ ሃይሜንና ብሮክ ነው፣ ስለዚህ መወሰን ያለባቸው እነሱ ናቸው። ይቅርታ ትበል ችግር የለውም፣ ይቅርታ ብለናል፣ ተቀብለናል። ግን ድጋሚ ማሄ በጣም ነው ያሳዘነችኝም፣ በቃ ያስደሰተችኝም። ለምን የሚገባትን ነገር ነው ያደረገችው። ያኔ እንደዚ በዛ ልክ ተመናጭቃ በጣም ብዙ ነገር ብላ ሄደች ሴት አሁን ላይ መጣ፣ አስቡት ተጸጽቻለሁ፣ ተቦት ረ በጣም ማሄ ማለት እላፊ ቃል መናገር የማትወድ ሴት ነች። በነገራችን ላይ ሰውን ማስከፋት፣ ማስቀየም፣ ማሳዘን የማትፈልግ ሴት ነች። ግን በጣም እስከ ጥግ ድረስ ለምናት ነበረ። እባክሽ አፉ ንባባል ብላት፣ አፏን ብላ ነው የላከቻት አይደለም። ሶ በጣም ታግሳታለች። ዛሬ ያደረገችው ነገር ትክክል ነው። አሰን ደግሞ የማይሆን ነገር እያደረክን ያለው ማቆም አለብህ። በቃ ይቅርታልን አልናት። በቃ ይቅር ብለንሻል። እንደፈለግሽ መሆን ትችላለች። ግን አናምንሽም። ይቅርታ አርጉልኝ። የሀይሚንና የማሄን የሀይሚንና የብሩክን ክፍተት አይታ ነው የመጣችው። የሆነ ተንኮል የሆነ ተልእኮ አላት። ምን አለችስ ደግሞ ሰው ነበረ ከጀርባ። የራሷን ጥፋት ራሱን ማመን አልቻለችም። የራሷ ሴራ እንደሆነ አትናገርም። ግን ብዙ ሰዎች አይዞሽ የሚሉ ነበሩ። ከካሜራ ጀርባ ብዙ ሰው አለንልሽ፣ እንደዚህ እያሉ የሚያበረታቶኝ ወይም ደግሞ ስለ ሀይሚንና ብሩክን እንዳጣላ የሚገፋፉኝ ሰዎች ነበሩ ብላለች። ምንም ድፍን ጭንቅላት ዱባ ቅል ነው ቅል ነው እንደ ጭንቅላትሽ ዱባ ነው እንደ ጭንቅላትሽ ዝግ የሆነው በዚህ ልክ ማለት ነው ምክንያቱም አንቺ ለጓደኛሽ ያልሆንሽ በጓደኛሽ ላይ ይህን ያህል ክፋት ያሰብሽ እኔ አላውቅም በዚች ልጅ ግን በጣም ርር ስላልኩ ማለት ነው ይቅርቷ ራሱ ከልቦ አልመሰለኝ ያለቀሰችውም እኔ ሰው ሲያለቅስ ማለት ነው ይቅር በሉ ብዬ ከሁሉም ሰው በፊት ምሰለፍን የነበርኩ በአሁኑ ግን ማለት ነው በጣም በቀደሜን ስላንተከተከችው የሆነ በጣም መጥፎ ነገር የምታረግ ስለመሰለኝ ውስጤ ይህንን ነገር እየፈረድኩባት ትገኛለሁ የእውነቴንም እና ጭራሽ ጭራሽ ከማሄ ብቻ አይደለም ከሀይሚም ከብሩክም እንደው ከኢትዮጵያ ሕዝብ ራሱ ማለት ነው ህይወት ብትወጭ ደስ ይለናል። የእውነት በሀይሚና በብሩክ ህይወት ገባሽ ማለት በሁላችንም ህይወት ገባሽ ማለት ነው። ስለዚህ ከህይወታችን ከሁላችንም ህይወት ውጭልን። በቃ የፈለግሽውን ተጸጸትሽም አልተጸጸትሽም ህሊናሽ ይውቀስሽ እዛው። እኛ ምንም የምናረግሽ ነገር የለም በሰዓቱ ሞክረሻል፣ ሞክረሻል። ብዙ ነገር አድርገሻል። አሁን የራሽን ጥፋት ለመሸፈን ሰው ነበረ ምናም ይኑራ፣ ታዲያ ለምን አርባ ሺህ ሰው አይኖርም? ምን አገባን ስለ ሰውኛ? አንቺ ህሊና ቢኖርሽ፣ ህሊናሽ ወቅሶች ማለት ነው። በሚዋደዱ በሚፋቀሩ ሰዎች መሀል አልትገብም ነበር። አረ ክፍተቱን እድሉን ብታገኝማ፣ ሀይሚ የዋዛ ብትሆንማ፣ ያኔ በስማም ብዙ ነገር ታደርጊ ነበር። ግን ሀይሚ ከተኛችበት ከተኛችበት ከህመሟ ነው አስነስተሽ ያስመጣሻት። ግን እግዚአብሔር ይመስገን አንቺ ለክፋት ያሰብሽው ነገር እነሱን መልካም ነገር አድርጎ ለሃይሚም አይኗን እንድትገልጥ አድርጓት ወደ ራሷ እንድትመለስ ወደ ብሩቅ እየሮጠች እየከነፈች እንድትሄድ አድርገሻታለና ከዚህ በኋላ እግዚአብሔር ስጥሽ መርቀንሻል። እንኳንም አንዳረግሻቸው እንኳንም ልታጣይ መጠሽ ታስታርቀሻቸው ሄድሽ። ስለዚህ ምንም አታስፈልግም። በብሮክ የሚሄቱ ለማሄ ራሱ ማትመጠኝ ሰው ነሽ። አንቺ ለጓደኛ ሻለሆች ለማንም ሰው አትሆኝም። በዚህ ልክ እነሱ ደም እንባ እያለቀሱ እየለመነችሽ ማሄ የእውነት ከጸብ በፊት ራሱ ለመናቻለች። ግን አንቺ ምንም ነገር ሊያስቆምሽም ምን ሊልሽም ሊመክርሽም አልቻለም። በሃይማኖትሽ ራሱ ለመናች ነበርና አንቺ በጣም የወረደ ነገር ያደረግሽው። በቃ ተረድ ተንሻል መሄድ ትችላለች። ከሀይሜ ከብሩክ አጠገብ ግን እንዳትደርሽ አደራ አምላችሁ። ነገር ግን ሀይሜና ብሩክ ድጋሚ እንዳትሸወዱ ድጋሚ እንዳትሸወዱ አደራ እና አንዳንድ ሰዎች ደግሞ እንግዲህ ብሩክ እንደዚህ እየሆነ ያለው እሷ ስለመጣች ነው፣ ሮዚ ስለመጣች ነው የምትሉ ከሮዚ ጋር ምትምንም ሲጀመር በአይኑ እንኳን ሞልቶ አይቷት ማያቅ ሴት ነች። የእውነት እንደ ሴት አክብሮ አወራት እንጂ በአይኑ ሞልቶ እንኳን ለፍቅረኝነት እንዲሁ ለጓደኝነት ራሱ ተመኝቷትም ማታቀስ የት ነች ሮዚ ምትብ ማለት ማለት ነውና፣ ይሄንን ነው ልናገር የምችለው። ፈጣሪ ይቅር በለኝ። ፈራጅ መሆን አልፈልግም ነበር፣ ግን ዛሬ ፈረድኩባት በሮዚ። ምክንያቱም የመጣችበት መንገድ በጣም አስጠሊታ ስለነበረ አሁን የምትናገረው ነገር በጣም አስጠሊታ ስለሆነ ማለት ነው። ሰው ልኮኝ ነው፣ ሰው እንደዚህ አርጎኝ ነው ምናምን እና ብቻ ይሄንን ነው ልል የምችለው። ሃይምና ብሮክ እንችል ልጅ ነው መጠንቀቅ ያለባችሁ አሁንም እንደ ጓደኛ ሆና ገብታ ብዙ ነገሮችን ልታበላሽባችሁ ትችላለች። ጥንቃቄ አድርጉ እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።